የህገወጥ ስደት መጨረሻው እንደዚህ ነው። ያለንበት ምንም ነገር የለም። ህፃናም እንዲምታዝናት የእኛን ስታዋለ ህፃና ስተው እርዱ። ዘመሪዎች ርጅ የምናውቀው ነገር የለም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ዩቲዩብ ቤተሰቦች እንዴናችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ብዙ ትረፍፍ ይበርልኝ። ለሸዋሌ ዩቲዩብ አዳዲስ ከሆናችሁ እንኳን ሰላም መጣችሁ፣ ስለመጣችሁ አመሰግናለሁ። ሰብስክራይብ ካላደረጋችሁ አዳዲሶች ሰብስክራይብ አድርጉ፣ የምለቃችሁ አዳዲስ አዲስ ቪዲዮ እንደርሳችሁ። ነባሮችም ላይክ፣ ሼር ማድረጋችሁ እንዳትረሱ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ የህገወጥ ስደት መጨረሻው ይሄ ነው ብዬ ነው ይጀላቸው የመጣሁት ማለት ነው ቪዲዮንም አይታችኋል ከመግቢያ ላይ እንግዲህ የህግ ወጥ መንገድ ሁላችንም እናውቃለን እዚህ ባህር አቋርጠን ስንት ሁለት ወር ሶስት ወር በየመን ላይ ተቀምጠን ስንት ፈተና አይተን እዚህ ስደት ላይ ያለን በጣም ብዙዎች ነን እና እዚህ ደግሞ ያን ሁሉ ፈተና አይተን መተን ደግሞ እዛ ሀገር ቤት ላሉ ወገኖቻችን አትምጡ እንደዚህ አይነት ፈተና አለ እንደዚህ አይነት ድርግት አለ ስንላቸው እራሱ እንኳን የማይሰሙን ምክንያቱም አንቺ አልፈሹ የለም ወይ አንቺ ያለፍሹን እኔ ማለፍ እችላለሁ በማለት ብዙዎች እህቶች ባለመስማት ያው የህገወጥን መንገድ ይገቡበታል። ብዙ አይነት ተጽዕኖ ይደርስባቸዋል። እንግዲህ ከመግቢያ ላይ እንዳያቸዋቸው እህቶቻችን በየመን ላይ እንግዲህ ያልተፈለገ ህርግዝና እርግዝና ተፈጥሮ ልጅ መጥቶ እንግዲህ ለልጆቻችን ስትሉ እንኳን ድረሱልን እያሉ ነው። በጣም ከባድ ነው። እንግዲህ እኛ ሴቶች በተለይ ብዙ አይነት ተጽዕኖ ይደርስብናል። ያልተፈለገ ሳንፈልግ እንደፈራለን። ብዙ አይነት በቃ ከአንድ ወንድ ወደ ሁለት ወደ ሶስት በቃ ሳንፈልግ ብዙዎች ይጫወቱብናል። የእውነት እኔ ከባድ ነው የምር እምላችሁ ነገር ማለት ነው። እኔ በህገ ወጥ መንገድ ባልመጣም ብዙ አብረውኝ የነበሩ ጓደኞቼ በባህር አቋርጠው ሄደው ምን አይነት ፈተና እንዳሳለፉ፣ ምን አይነት ህይወት እንዳሳለፉ ስለነገሩኝ በጣም የሚያሳቅቅ በቃ ከሰው ልጅ የማይጠበቅ ነገር እንደ እናት እንኳን እናት አለችን እህት አለችን ብለው እንኳን ሳያስቡ በቃ እንደፈለጋቸው መጫወሻ አድርገው። ያው እናንተም ደግሞ አንዳንድ ጊዜ አሁን ራሱ የምትመጡ ወደ በባህር እንኳን በቃ ከሞትን ሞትንም ከዲያንም ከደረስን ደረስን ከሁለት አንዱ ነው። አማርጣችሁ ወደ ስደቱ አለም የምትገቡበት አይደለም። ግን በቃ እንደው ለእንትን እንኳን ስትሉ መቆጣጠሪያ ብትይዙ ይዙ መልካም ነው። ቢያንስ እንኳን የሶስት ወሩን እንደው መንገድ ላይ ሶስት ወር እንደው ግፋቢል ሶስት ወር ብትቆዩ የሶስት ወሩ ምትን ብትሉ ያው አሪፍ ነው። ምክንያቱም የሶስት ዓመት የአምስት ዓመት ሲሆን ደግሞ ለማስወጣት ምናምን ግራ እንዳትጋቡ። እዛ አረብ ሀገር ደግሞ እንደዚህ የሶስት ዓመት የአምስት ዓመት የሚባሉ መድኃኒቶችን ይዛችሁ መታችሁ ከዚ ከአረብ ስራ ጋር ላይስማማችሁ ይችላል። እጃችሁ ላይ ሊያም ይችላል። በጣም ብዙ አይነት ተጽዕኖ ሊያደርስብን ይችላል። እና ቢያንስ የሶስት ወሩን ተጠቅማችሁ ነው። ምክንያቱም ብትደፈሩ እንኳን ልጅ አይመጣም። እናንተ ለብቻችሁ ትሰቃያላችሁ። ምክንያቱም ልጅ እንግዲህ ዘጠኝ ወር ተይዛችሁ ዘጠኝ ወር አርግዛችሁ እንደገና በጣም ትልቅ ተጽዕኖ። አንድ እናት አንድ ሴት ልጅ እንግዲህ ብዙ አይነት ፈተና ደርሶባት በመንገድ ላይ ብዙ አይነት እንግዲህ ለመድረስ እንትን እየተጋጭ ተደፍራ ደግሞ በሆዷ ልጅ ኖሮ ደግሞ እዛ ሰው ሀገር መድረስ ትልቅ ከባድ ነገር ነው። ምክንያቱም አንድም ጓደኛ ዘመድ ላይኖራችሁ ይችላል። እዛ ተቀበሏችሁ እንኳን እንደው አለሁሽ እንኳን የሚል እንኳን ሰው ላይኖራችሁ ይችላል። እና ብዙ አይነትን ፈተና ልታስተናገዱ ትችላላችሁ። እና ተገባችሁበት እንኳንም እንደው በቃ እንግባበት ብላችሁ እንትን ካላችሁ በቃ እንትን መቆጣጠሪያ ያዙ ማለት ነው፣ ልጅ ላለመፍጠር በቃ ልጅ ሞታችሁም ኖራችሁም በቃ ራሳችሁና ራሳችሁም። ልጅ ተፈጥሮ መሰቃየት በጣም ከባድ ነው፣ ግን አንዳንድ ደግሞ ይህ ውሃዎች በቃ እንደዚህ መድኒት ሳትዙ ምናምን መታችሁ ምንም አይፈጠርም ብላችሁ እና ብቻ ከባድ ነው። በጣም ከባድ ነው። የህገ ወጥ መንገድ ብዙ አይነት ድርጊት አለ። አሁን ላይ ደግሞ ያው ሰርቶ ክፍያ ተብሎ ልክ ሰርቶ ክፍያ ተብሎ አብዛኛዎቹ እየከዱ ሶስት ወር አራት ወር ድረስ የመን ላይ ቁጭ አድርገው እንደፈለጋቸው ሴቶችን መጨዋሻ እያደረጉ ያሉበት ሁኔታ ነው እና ከዚህ አይነት ነገር ጥንቃቄ አድርጉ። እንደዚህ አይነት ነገር እንዳይፈጠርባችሁ። አሁን ላይ ደግሞ በህግ ወጥ በህግ ወጥ በቃ ያሉ በህግ ወጥ የምትኖሩት ስደት ላይ ብዙ ፈተና እያየን ነው። ብዙ ነገር ብዙ ድርጊቶችን እየሰማን ነው። በቃ ከሰው ልጅ የማይጠበቁ ነገሮች በቃ ህግ ወጥ ስትሆኑ ባጭሩ ቢያንስ እንኳን የምትሰሩበት ቤት እንኳን ታግዳችሁ እንኳን በቃ ህጋዊ ስትሆኑና ህገ ወጥ ስትሆኑ ያው ሁለቱም ልዩነት አለው። አሁን በህገ ወጥ የሄዳችሁ አድራሻችሁ አይታወቅም፣ የት እንደደረሳችሁ እንዲሆን ችግር እንኳን የሚደርስባችሁ በቃ አድራሻችሁ አይታወቅም፣ የት ውስጥ እንደገባችሁ ማለት ነው። በህጋዊ ስትሆኑ አሁን ቢያንስ እንኳን ብትሞቱ እራሱ እንኳን በቃ ይደላል። አንተን ጠብቀው ቢሮ ተጠይቆ ምን ተብሎ ልትገኙ ትችላላችሁ። እንደገና ደግሞ አሁን በህገ ወጥ ደግሞ አብዛኛ እየታገዱ ሰምታችኋል። ሰሞኑን ቤሩት ላይ ትናንትና በሰራሁት ቪዲዮ ላይ ሰምታችኋል። እንግዲህ አሁን ይቺ ህጋዊ ብትሆን ትገኛለች፣ ልትገኝም አሁንም ልትገኝም ትችላለች። እንግዲህ ምክንያቱም ከጓደኛ ጓደኛ ይቺ ከል የነበረች የት ገባች በማለት አሁን መጨረሻ እውነቱ ሊወጣ ይችላል። ግን እንደዚህ አይነት አሳቃቂዎች ነገር ላይ ከሰው ልጅ የማይጠበቁ አሳቃቂ በቃ ውስጥን የሚያንገሸግ እንትን የሚያስብል ነገር በቃ የሚያሸማቅቅ ነገር ላይ እየተፈጠሩ ያሉ ስለሆኑ ህገወጥ ስደት በጣም ከባድ ነው። በጣም ከምላችሁ በላይ ማለት ነው። በህጋዊ ብትመጡም በህገ ወጥም ስትሄዱ አሁን ላይ ደግሞ ሳውድ ላይ ደግሞ ክፍያው አንድ ይሆናል። ቢያንስ በህጋዊ ስትሄዱ አንድ ሺ ብር ነው የሚከፈለው፣ አንድ ሺ ብር፣ አንድ ሺ ሁለት መቶ የሚከፈላቸዋል እንደ ቻንስ ወይም እናንተ እንደ አረብ አወራራችሁ ወይም እንደምትሰሩበት ሰው ጥሩ መልካምነት ማለት ነው። እና አሁን በባህርም ሄዱ በህጋዊም ሄዱ ክፍያው አንድ ነው ብለዋል እና እንደዛ እየሆነ ያለበት ስለሆነ አገር ቤት ያላችሁ ቀስ ብላችሁ በቃ ዝም ይህን ቪዲዮ የምትሰሙ በቃ እዛም ለመምጣት ያሉ ወገኖቻችሁን ዘመድ በቃ ለመምጣት ሲ እንትን ሲሉ በቃ ለመምከር ቪዲዮ ለመላክ እና ለማሳወቅ ሞክሩ። ያው ግን እናንተ አንዳንዶቹ ምንድን ነው የሚያደርጉት? እናንተን ሲያወሯችሁ ወይ የእህት ልጅ፣ ያጎት ልጅ እናንተን እንኳን አንድ ቀን የት ነሽ ብለው እንኳን ሳይጠይቁ ልክ በባህር መንገድ ላይ ገብተው እዚ ደሪ ስልካችሁን ለዛ ላይ ደላ ላይ ይሰጣሉ። ምክንያቱም እናንተ እዚህ ወደ ላይ ከሆናችሁ እንድትቀበሏቸው ማለት ነው። ከዛ በዛን ሰዓት ደግሞ እዚህ ሳውዲ ላይ ሰዋለኝ አለኝ እዛ የመላይ ተይዛቸው ሳውዲ ላይ ከሌምላት የራሴ ዘመድ አለች ካላችሁ ደግሞ የበለጠ ነው ምት የምትቀጠቀጡት፣ ና የበለጠ ትልቅ ገንዘብ እንድትከፍሉ ነው የምትደረጉት። እና ዘመድ እንዳላችሁ ራሳችሁን ገብታችሁበታል ገብታችሁበታል እራሳችሁን ችላችሁ መውጣት አለባችሁ። በቃ ምክንያቱም እኔ የሆነ እንትን የአጎቴ ልጅ ነበረች እና የእሷ በእናቷ የእናቷ እህት ልጅ ማለት ነው። በባህር መጣ ማለት ነው። ግን ከእሷ ምንምንም አታውቅም፣ አወርቷትም አያውቅም ምንም አይልም። እንግዲህ ወንድ ነው እንግዲህ የመጣው ማለት ነው እና አስደውሎ እንትን ልክ ታስሮ ይህን ሀል ብር ካለመጣሽ ልገለው ነው ምናምን እያለ ቪዲዮ ይልክላታል። እሷ ደግሞ በእጇ ብርም የለምም እንደመጣም የምታውቀው ነገር የለም እና እንደዚህ አይነት ነገሮች እንትን እያሉ ደግሞ ቤተሰብ እዛ በቃ ለእኔ ለስጋዋ ያልሆነች እንደዚህ ያልከፈለች እንደዚህ በማለት እዛ እርስ በስ ቤተሰብም ይያያዛል። እንዴት ነው እንደዚህ እሱ እዛ እየሞተ እያለ ለምንድነው የማትከፍለው በማለት ማለት እዚህ እናንተ ያላችሁበትን ችግር እናንተ የምትኖሩበትን ህይወት ማንም ሊረዳ አይችልም። እና ትልቅ ጥንቃቄ አድርጉ ሁላችሁም። በቃ በህገ ወጣዊ መንገድ ስትኖሩ በቃ ጃዛም ስትቀመጡ ትልቅ ጥንቃቄ አድርጉ። በቃ አትሳፈጡ። በቃ ይህም መቆጣጠሪያ ነገር ካልያዛችሁ ከወንዶች ጋር ተሳፍጣችሁ ያልተፈለገ እርግዝና እናንተ እንግዲህ ለስራ ለማግኘት ብላችሁ ወታችሁ ልጅ በማሳደግ ላይ በጣም ትልቅ ተጽዕኖ አለው። ሰው ለሰው ትልቅ ዋጋ የምትከፍሉበት ነገር ነው እና በጣም ከባድ ነው ስደት ላይ ልጅ ኖረ ማለት ትልቅ ከባድ ነገር ነው ማለት ነው። እና ውድ ቤተሰቦች ይህንን ቪዲዮ ለብዙዎች ተደራሽ አድርጉልኝ። እንግዲህ በአዲስ ቪዲዮ እስከምመጣ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ሁላችሁንም እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አሁንም እንዳትረሱ። ባይ ባይ። እወዳችኋለሁ።